የአገረ መንግስት ግንባታ በቀጥታ ከህገ መንግስት ጋር የሚተሳሰር ነው። አገራት በሚኖራቸው ጠንካራና አካታች ህገ መንግስት እንዲሁም ትግበራ ውጤታማ አገረ መንግስት መመስረት ይችላሉ። ይህ እንዲሆንም የአፍሪካ ህገ መንግስታዊ ፍርድ ቤቶች ኮንፈረንስ 49 አባል ሀገራትን በመያዝ እየሰራ ይገኛል። አራተኛውን የህገ መንግስታዊ ፍርድ ቤት ሲምፖዚየም ባካሄደበት ወቅትም በአህጉሪቱ የሚታዩ ህገ መንግስታዊ ችግሮችን ለመፍታት በጋራ መስራት እንደሚገባ ተነስቷል። ለዚህም አገራት ያላቸውን ልምድ በማካፈል ጠንካራ አገረ መንግስት እንዲመሰረት መስራት ይገባል። ኢትዮጵያም ዚህ አንጻር በመድረኩ ልምዶቿን ያካፈለች ሲሆን አሁን በስራ ላይ ያለው ህገ መንግስትም ብዙሃነትን በማክበር አንድነትን ለማጠናከር ያገዘ እንደሆነም ተነስቷል። የአሁኑ ህገ መንግስት ሰብአዊና ዲሞክራሲያዊ መብቶች እንዲጠበቁ ዋስትናና አጥረ የሚሆን ነው። የብሔር ብሔረሰቦችን መብት የሚያስከብርና የኢትዮጵያውያንን አንድነት በሕግ የበላይነት ላይ በመመስረት ያጸደቀ ነው። ተሳትፎን የሚያበረታታና አንድነትን የሚያጠናክር በተጨማሪም ልዩነትን ለማስተዳደር የሚያስችል ማዕቀፍ የያዘ ነው። promoting participation and strengthening unity. ህገ መንግስቶች የዜጎችን ተጠቃሚነት በሚያረጋግጥ መልኩ መቀረጽ እንዳለባቸው ሲነሳም በአፍሪካ ከዚህ አንጻር ብዙ የሚቀሩ ስራዎች እንዳሉም ተጠቅሷል። ህገ መንግስቱ ነጻና ገለልተኛ ተቋማትን በመፍጠር ዜጎችን ለማገልገል የሚያስችል መሆንም እንዳለበት ነው የተነገረው። ማኒፌስቴሽንስ ኦፍ ኮንስቲትዩሽናሊዝም ጎ ቢዮንድ ኦርዴኒንግ የህገ መንግስት መገለጫዎች ህገ መንግስቱን ከማውጣት ያለፈ ነው። ሁሉም የመንግስት አካላት የሀገሪቱን የበላይ ህግ እንዲያከብሩት ብቻም ሳይሆን በህብረተሰቡ ውስጥ የህዝብን ህይወት የሚገልጽና የሚያሻሽል ከፍተኛ ደንብ ሆኖ ማገልገል አለበት። አፍሪካ ባለፉት ሶስት አስርት ዓመታት ውስጥ ከአውዱ ጋር የሚስማሙ የሥራ ህገ መንግስቶችን በማወጅ ረገድ እድገት አሳይታለች። እንዲሁም ኃይልን ከመቆጣጠር ከምርመራና ማረጋገጥ ረገድ ብዙ የሚቀሩ ነገሮች አሉ። ከሁሉም በላይ ደግሞ ሁሉንም የመብት አይነቶች በማስፈጸም ረገድ ብዙ የሚቀኑ ነገሮች አሉ። መንግስታዊነት አገራት ሁሉም አገራት ህገ መንግስት ሊኖራቸው ይችላል። ነገር ግን ህገ መንግስት በመኖሩ ብቻ ህገ መንግስታዊነት አይከበርም። ህገ መንግስታዊነት በዋናነት ትልቁና ዋናው ምሰሶ የህገ በላይነት የተከበረበት የዜጎች ሰብአዊ መብቶች በአግባቡ የተከበረበት እንዲሁም ዜጎች በሁሉም መንግስታዊ አገልግሎቶች በአግባቡ በሚገባቸው ልክ አገልግሎቶቹን የሚያገኙባቸው ተቋማት ያሉበትን ሁኔታ ግምት ውስጥ የሚያስገባ ነው። ጠንካራ አገረ መንግስት በመመስረት ሂደትም ህዝብን ለማገልገል የተቋቋሙ ተቋማትና የተመረጡ ኃላፊዎችም በምን መልኩ የተጣለባቸውን ኃላፊነት እየተወጡ እንደሆነ መመርመር ይገባል። እዚህ የተገናኘነው ወሳኝ የሆኑ የመንግሥት ተቋማትን ለመመርመር ነው። በአፍሪካ መንግሥታት ምን ያህል ሕዝቦችን ለማገልገል ቁርጠኛ ናቸው፣ ሕገ መንግሥቱን ያዘጋጁትን የተቋማቱን ቁመና የገነቡትንና እንዲተገበሩ ሥልጣን የሰጣቸውን ሕዝብ ለማገልገል ምን ያህል አቅም አላቸው እና ምን ያህል ይችላሉ የሚሉት ጥያቄዎችን ተቋማቱን ለመመርመር የምናቀርባቸው ጥያቄዎች ናቸው። የበለጸገች አፍሪካን ለመገንባት በሚደረገው ጥረት ውስጥም መሰረታዊ በሆኑት ህገ መንግስትና ውጤታማ አገረ መንግስት ግንባታ ላይ ትኩረት ተሰጥቶ ሊሰራ እንደሚገባም በመድረኩ ተነስቷል። አፍሪካ ለረጅም ጊዜ የምታልመው ውህደት፣ ሰላምና ብልጽግና በሁለት ምሰሶዎች ላይ የሚመሰረት ነው። እነዚህም ህገ መንግስታዊነትና ውጤታማ የመንግስት ግንባታ ናቸው። የአጀንዳ 2063ን ግብ ማለትም አንድነት ያላት ሰላም የሆነችና የበለጸገች አፍሪካን ማሳካት የምንችለው ተቋማት ፍትህ ማምጣት የሚያስችል መሰረት ሲኖራቸውና መሪዎች በዜጎች ሲመረጡ ብቻ ነው።